አዋጅ አዋጅ አዋጅ አዋጅ! የቅዱስ ሚካኤል ወዳጆች ሁላችሁ የምትመለከቱት የከባዱ ጂሰቨን መብረቁ ቅዱስ ሚካኤል ቄሶቹ ከቅዳሴ መልስ እንኳ መውጫ አተው በር ተዘግቶባቸዋል ተቆልፎባቸዋል ማለት ነው። ይህንን ዕዳ ለማስከፈት እና ለከፍሎ ነጻ ለማውጣት ሁሉም ኢትዮጵያውያን ጋር የበኩላችሁን እንድትወጡ እያልኩኝ በትትና ሲላስን ከእስር ቤት ሰንሰለታቸውን በጣጥሶ የረዳቸው መልአክ ቅዱስ ሚካኤል ዛሬ ደግሞ የሱ ወደ ቤተ መቅደሱ ለመግቢያው እንዳንገባ በሩ በሰንሰለት ተቆልፏል። ሰንሰለትን የሚፈታ መልአክ ዛሬ ደጁ በሰንሰለት ተቆልፏል። ይሄ ደግሞ ምክንያቱ ምንድን ነው? የከቦታ ጥበት የተነሳ ቤተ መቅደሱ ካህናት ገብተው የሚያገለግሉበትን ቦታ አጥተዋል። በር መግቢያ አጥተዋል። የቅዱስ ሚካኤል ወዳጆች በሀገር ውስጥ በሀገር ውጭ ያላችሁ ኑ ተባብረን